በምርምሩ ጥሩ ተስፋ ሰጪ ስራዎችን እየሰራ የሚገኝ የመከላከያ ትምህርት ተቋም ነው። ስለዚህ የጀመራቸውን ስራዎች በተሻለ ደረጃ ለማስቀጠል በወቅቱ የሚጠይቀውን ሳይንሳዊ የሆኑ ነገሮችን ተከትለን ምርምር ስራዎችን መስራት፣ ተመራማሪዎችን በዛ ላይ አውቀው ስራቸውን እንዲሰሩ ማድረግ ከዩኒቨርሲቲ ይጠበቃል። ስለዚህ ይህን ከዚህ ስልጠና እንግዲህ በዩኒቨርስቲው አመራር፣ በዩኒቨርሲቲ ማናጅመንት፣ በዩኒቨርሲቲው ሊደርሽፕ አጠቃላይ ያለውን ቪዥታ ቪዥታ በምርምር ላይ ያለች ያለንን የተለያየ መረዳት ችግር መቅረፍ፣ ተመሳሳይ አረዳድ፣ ተመሳሳይ ግንዛቤ ኑሮን ስራን በቀጣይ ተጋግዘን ተባብረን በአንድነት ከመከላከያ የተለያዩ ክፍሎች ጋር እንድንሰራ ያግዘናል። ሰራዊቱን የመፈጸም የመዋጋት አቅም ለመጨመር ምርምር በራስ አቅም በሀገር እውቀት መሰራት እንዳለበት እንደ እቅድ ተይዞ እየተሰራ ነው ያለው። ከዚህ ጋር በተያያዘ ያው የመከላከያ ዩኒቨርሲቲ እንግዲህ በተቋሙ ብቸኛ የከፍተኛ ትምህርት ተቋም ነው። ይህ ዩኒቨርሲቲ በተቋሙ የተሰጡት ሶስት ተልእኮች አሉት። አንደኛው ስልጠናና ትምህርት ነው። ሁለተኛው ምርምር ነው። ሶስተኛው ደግሞ የማማከርና የማህበረሰብ ስራዎች ናቸው። ስለዚህ በማህበረሰብ በምርምር ስራ ላይ ዩኒቨርስቲው እየሰራቸው ያሉ ጅምር ስራዎች ጥሩ ስራዎች በተሻለ ሁኔታ ለመስራት አሰራሮችን፣ የአገሪቱን ፖሊሲ የሀገሪቱ አሰራር በትምህርት ሚኒስቴር በከፍተኛ ትምህርት ተቋማት የተቀመጡ አሰራሮችን እነሱን መጠቀም ይግድ ይላል። መከላከያ ማለት ኢትዮጵያዊ ተቋም ነው። ኢትዮጵያን ይዞ የሚንቀሳቀስ ተቋም ነው። ይሄ ተቋም ለሀገርም ይሰራል። የውጭ ሀገር ተማሪዎችን ልክ እንዳንድ ተማሪ ይቀበላል። የጎረቤት ሀገሮችን የኢትዮጵያ ወዳጅ ሀገሮችን ከአፍሪካ ተቀብሎ እያሰለጠነ በተለይ ለሩዋንዳ በጣም በርካታ ቁጥር ያለው ተማሪ ያስመረቀን አሁን አንዳንዶቹ በአመራርነት ደረጃ ያሉ እና ለሀገራቸው ትልቅ ፋይዳ እየሰሩ ያሉ ኢንጂነሮችን ያፈራ ተቋም ነው። ለታንዛኒያ፣ ለቡሩንዲ፣ ለጅቡቲ፣ ለሶማሌ፣ ለኡጋንዳ፣ ለሱዳን፣ ለሳውት ሱዳን ለእነዚህ በጣም በርካታ ተማሪዎች ተቀብለን አሰልጥነን አስመርቀን ሀገራቸውን እንዲጠቅሙ መከላከያ አድርጓል። እንግዲህ ይህን በማድረጋችን ለኢትዮጵያ የገጽታ ግንባታ ትልቅ ፋይዳ አለው። ባይዘወይ አሁን ሩዋንዳ ብትወዱ ስለ ኢትዮጵያ መልካምነት የሚያወራ ወታደር የቱን ቦታ ታገኛላችሁ? ስለ ኢትዮጵያ መልካምነት የሚያወራ የሩዋንዳ ዜጋ ታገኛላችሁ። ሱዳን ብትወዱ እንደዚህ ነው፣ ታንዛኒያ ብትወዱ እንደዚህ ነው፣ ዩጋንዳ ብትወዱ እንደዚህ ነው፣ ጅቡቲ ብትወዱ እንደዚህ ነው። ስለዚህ ለገጽታ ግንባታ ትልቅ ፋይዳ አለው። ሁለተኛ አንድ መረሳት ያለበት በቀጠናው ትልቅ ተጽዕኖ ያላት አገር ኢትዮጵያ ነች በህዝብ ብዛትም በወታደራዊ ቁመና አቅምም፣ በተሰሚነትም። ስለዚህ ኢትዮጵያ ይህን ነገር ስለምታውቅ ሌሎችን አቅፋ እየሰራች ያለች አገር ነች። በተለያዩ የመንግስትን ኢንስቲትሽኖች የሚኖሩ ዳይሬክተሮች የወጡበት በርካታ ጄኔራሎች የወጡበት ተቋም የኢትዮጵያ መከላከያ ዩኒቨርሲቲ። ስለዚህ ፋይዳው ትልቅ ነው። የኢትዮጵያ መከላከያ ዩኒቨርሲቲ ለኢትዮጵያ መከላከያ ሰራዊት ስትራቴጂክ ትልቅ እሴት ነው። የኢትዮጵያ መከላከያ ዩኒቨርሲቲ እና እንግዲህ ይህን በማድረጋችን የመከላከያ ከፍተኛ አመራሮች፣ የመከላከያ በየደረጃው ያለ አመራር ለዩኒቨርሲቲው የሚደረገውን ድጋፍ ሁሉ እያደረግን ያለው እንግዲህ በቃ ቅርብ ባለፈው አመት ይብን የሀገሪቱ ጠቅላይ ሚኒስትርም መጠው የምንሰራቸውን ስራዎች አይተው አቅጣጫም ሰጠው ማድረግ ያለብን ከመንግስት መደገፍ ያለበት እኛ መስራት ያለብን ነገሮችን አቅጣጫ አስቀምጠው የሄዱበት ሁኔታ ነው እና ትኩረት ያለ ነው። በእርግጠኝነት የኢትዮጵያ መከላከያ ዩኒቨርሲቲ በአጭር ጊዜ ውስጥ ኢትዮጵያ የያዘችውን የለውጥና የቴክኖሎጂ እድገት የሚደግፍ ስራዎችን ይሰራል። ተስፋ የተጻፈበት ዩኒቨርሲቲ ነው ብሎ መደምደም ይቻላል።